አንተ ከኔ ጋር ነውና ክፉን አልፈራ በትህትና ምርኩዝ እርሱ ያጸናኝ። በፊቴ ገበታን አዘጋጀልኝ በጠላቶች ፊት ራሴን በዘይት ቀባህ። የተረፈ ቸርነትና ምረት በህይወቴ ዘመን ሁሉ ይከተሉኛል። እግዚአብሔር ቤት ዘላለም ኖራለው። እጅግ በጣም ደስ

እግዚአብሔርን አንደኛውን በጣም ነው የማመሰግነው። በጣም ነው የማመሰግነው። ይሄ ስራ ነው እንግዲህ ይኸውላችሁ፣ ሂልተን ድረስ ይዞኝ መጥቶ ነው ይኸውላችሁ፣ እየጋበዘኝ ያለው ሂልተን ድረስ ሻበላው አጅሬ ኦኬ ቢላ ምናምን እንዳይታይ ይዘጋል መሰለኝ እያሉ ነው ቲክቶክ ኤክስፐርት የሆኑ ወንድሞቻችን። በጣም ነው ማመሰግነው ልትሸ በጣም ማለት በጣም በብዙ ነገሮች ቂም ይዤ በነበር ቃል አደለ፣ እንዴት ነበረ? እንደውን እያልኩ ነበር። በቃ ነገር ይሄ ነገር ሪስትሪክሽን አለ። አረ በቃኝ እናንተ

ሰዓቶች ማም ዝተት የተወለድክት ሀፒ በርስዴ ማለት የሚፈልጉት አንድ በአንድ ላስገባ ማዘሯ ወይዘሮ ሰናይት የፈለገ አትናቴዎስ እናት እንዴት አሉ? የእናትነት ክብር ያገኘበት እንኳን ተወለድክ የኔ ውድ ልጄ፣ የኔ ሩሩህ፣ የኔ ጀግና፣ የኔ እንቁ ከፍ በልልኝ። እነቤቴ ከፍ ታድርግ። ሁሌም ሁሌም ሁሌም ከፍ ተናግሬ አልጨርሰውም። እንቆይ

እንኳን ምንም ያው ብዙ እንከን ችግር ቢኖርበት የልደታቸው ቀን ለኔ ሁሌ የሁለተኛ የእናትነት እድል የማገኝበት ቀን ነው እና እግዚአብሔር አምላክ ይክበር ይመስገን። ዛሬ ይቺ ቀን የተባረከች ቀን ናት። እንደገና ደግሞ ዛሬ ቀኑ የተለየቀ ነው። አሁን አብተ ማርያም ነው። እንደገና አባታችን ቅዱስ ዮሴፍ አመተ ክብረ በዓሉ ነው የአቡነ ሐብተ ማርያም የተወለዳቸው ቀን ነው ዛሬ። እስጤፌ የተወለደበት እና የተለየ ቀን ነው። እግዚአብሔር ይመስገን። እናታቸውንም ታሪክ ትንሽ ያው እንግዲህ ከበምህር አንስ ማላቅ እናንተ የምታውቁ ይመስለኛል እና እግዚአብሔር ይመስገን ይለያል፣ ብቻ ታሪኩ በጣም የተለየ ነው። እንኳን አደረሰ በድጋሚ የኔ ውድ ልጅ እንኳን ተወለድክልኝ።